ማናችንም ያልጠበቅ ነው ያላሰብ ነው ነገር ሀይሚ ዛሬ ይዛልን መጣለች። እንግዲህ እንደሚታወቀው ከዚህ በፊት ሀይሚና ብሩክ አንድ ቤት ውስጥ ሲኖሩ የተደበቀ አንድ ሰው አለ፣ ከእኛ ጀርባ የሚለፋ የሚደክም ሰው አለ፣ አብሮን ይኖራል፣ ግን አሁን አናሳያችሁም በማለት ብሩክ እንግዲህ ማንነቱን ደብቆ ነበር። ብዙዎቹም እንግዲህ ፍጼ ፍፄ ፍፄ እያሉ እያሰቡ ነበር። አንዳንድ ሰዎችም ቤኪ ቤኪም እያሉ ነበር። ነገር ግን ሀይሚ እንግዲህ ሚፍታህ ነው በማለት ይዘው ብቅ ብላለች። እንግዲህ አንዳንዶቹም ቅር እንደተሰኙ እንዲሁም ደግሞ ሌሎቹም ደግሞ ደስተኛ እንደሆኑ ተናግረዋል። የሀሳብ አስተያየት ኮሜንቶችን እናወራባቸዋለን። እንዲሁም ደግሞ ሀይሚና ብሩክ እንዲሁም ደግሞ ሚፍታህ እንዴት አንድ ቤት አንድ አካባቢ አንድ ቤት ውስጥ እንዴት ሊኖሩ ይችላሉ? እንግዲህ ክፍላቸው ብቻ እንደሚለያይ ነው የተናገሩት ያየ ነው። ከሀይሚ ጋር ጥሩ ጊዜያትን አሳልፈዋል። ሀይሚ እንግዲህ ስለሚፍታህም ከጅምሩ ጀምሮ ስላላቸው ነገር አሁንም ስላላቸው ነገር አጠቃላይ ከዚህ በፊትም ስለሚኖራቸው ነገርም በደንብ አስረድታለች። ጥሩ ጊዜያትን አሳልፏል። እንዴት ሊሆን ቻለ? ሚፍታህ እንዴት ከነሱ ጋር አብሮ መኖር ጀመረ? እንዴትስ ይህንን ሀሳብ አመጡት? እንዴትስ ይሄ ሀሳብ ሆነ? የሚለውን ሀሳብ እየሰጠን እንግዲህ አብረን እንቆያለን። እና ሀይሚ እንግዲህ የተደበቀውን ሰው ይፋ አድርጋለች። በዚህ መሰረት እንግዲህ ሚፍታ መሆኑ ቅር ያሰኛቸው ሰዎችም አሉ። የጠበቁት ሌላ ሆኖ ሲያገኙትም ቅር ያላቸው ሰዎች አሉ። ግን ይሁንም እያሉ ደግሞ የተቀበሉ ሰዎች አሉ። በአጭሩ እንዴት ሚፍታ ከእነሱ ጋር ለመኖር ጀመረ፣ ወሰነ፣ አሰበ፣ እነሱስ እንዴት ተቀበሉት፣ አብሮ ሶስተኛ ሰው አራተኛ ወገን መጨመሩስ አስፈላጊ ነው ወይስ አይደለም የሚለውን እናወራለን። በቅድሚያ ግን ስለ ሀይሚ ስነግራችሁ? እቺ ልጅ ማለት ነው የእውነት ለመናገር የእውነት እግዚአብሔርን ብዬ የምነግራችሁ ነገር፣ እንዴት የሰው ልጅ በዚህ ልክ በየቀኑ በየሰዓቱ በየሰከንዱ ሊያምርበት ሊያምር እንደዚህ በቃ ውብ ሊሆን እንዴት ቻለ? ውበቷ ከቀን በቀን ወደ ቀን ነው በቃ እያማረባት እየጨመረች፣ የሆነ አላደለ ሌላ ሌላ የእውነት አላውቅም። ትሚስጥሩ ምንድን ነው? በቃ አልገባኝም። ጨረቃ የሆነች ልጅ ሁሌም የምታደምቅ ሁሌም የምትበራ ሁሌም በቃ ደስ የምትል ልጅ ነው የሆነችው እና እኔ እንጃ አላቅም እንዲሁ ሳያት እሳሳላታለሁ፣ እንዲሁ ሳያት በጣም እገረማለሁ፣ እንዲሁ ሳያት በቃ ሁሉም ሴቶች እንደ ሀይሚ ነው፣ በቃ ቀን በቀን እያማረባቸው እየፈኩ ወልደው የሚሆን ሁሉ ብዙ ነገር ሆኖም ብዙ ነገር አድርገውም በቃ ደስተኛ ሆኖ ጥሩ ኑሮ ጥሩ ሕይወትን ሲኖሩ እንደማየት የሚያስደስት ነገር የለም። እና ለሁላችንም እንደ ሀይሚ የፈካ የደመቀ ደስ የሚል ጥሩ ኑሮ ጥሩ ሕይወት እንዲሰጠን እመኛለው። የሀይሚንም ህይወት የሀይሚንም ደስታ እስከ መጨረሻዋ ቆይቶላት ይሄ ፈገግታዋ ሳይጠፋ ይሄ ውበቷ ሳይጠፋ ጥሩ ደረጃ ላይ ደርሳ ጥሩ ትምህርትን አስተምራን አልፋ ትልቅ ደረጃ ላይ ደርሳ እንደምናያት እጅግ እጅግ በጣም ትልቅ ምኞትና ጸሎት አለኝና ጨረቃዋን ስላዩዋት በጣም ነው ደስ ያለኝ። እና ስለሚፍታህ እና ስለ ሀይሚ ወይም ደግሞ ያው ሀይሚ ብቻ ስለመጣች ዛሬ ለዛ ነው ሀይሚ ሀይሚ ብለው ብሩክም አለበት በነገራችን ላይ እዚህ ጋር ሚፍታህ፣ እውነት ለመናገር እኔ በጣም ደስ የሚለኝ ስርዓት ያለው ልጅ፣ ሀይማኖቱን በጣም የሚያከብር የሰው ሀይማኖትም የማይነካ የሚያከብር በቃ አላ አይደለ በጣም እኔ ይውላችሁ የራሱን ሀይማኖት የሚወድ የሚያከብር ሰው የሌላንም ሰው ሀይማኖት ያከብራል ማለት ነው። እና ሚፍታህን በጣም ከዚህ በፊትም ገድጮ አለው ተናግሮ ያለው አውርቼው አለው እና ደስ የሚለይ ልጅ ነው። ስብእናው ስርዓቱ ደስ ይላል። ወጣ ያለ ባህሪ የለበትም። እና ሀይሚ ደግሞ ካወቀችው ጊዜ ጀምሮ የማይቀየር በጣም መልካም አስተሳሰብ ያለው በጣም ጥሩ የጀርባ አጥንታቸው እንደሆነ እና በቃ አብሮ ለመኖር እንደወሰኑ ነው እየተናገረች የሚገኘው። ለሱ ቃል እንደሌላ ቱላ ነው። ሀይሚ ያው ስትናገር የነበረው እግዚአብሔር ይመስገን፣ በሄዱበት ሁሉ መልካም ሰው አያጡም። አንዳንዴ መልካምነት ለራስ ነው። መልካም ስትሆኑ በህይወታችሁ ላይ መልካም ነገር ይመጣል። እናንተ ክፉ እያሰባችሁ በሰው ላይ መጥፎ መጥፎ ነገር እየተመኛችሁ፣ እኔ ጥሩ ነገር ይገጥመኛል፣ እኔ ጥሩ ደረጃ ላይ ደርሳለሁ ማለት አይቻልም። እና ሀይሚም ለሚፍታህ ጥሩ ነች። የሚፍታህም ደግሞ በምላሹ በጣም መልካም ልጅ እንደሆነ ለሀይሚም ለብሩክም እጅግ በጣም በቃ በሄዱበት ባሉበት ሁሉ አብሯቸው እንዳለ እንደሚደግፋቸው እንደሚያግዛቸው ተናግራለች። ያንን ባስመለከተ ሁኔታ እንግዲህ አንድ ቤት ውስጥ አብረው እየኖሩ እንዳሉ ተናግራለች፣ አሳይታለች። የተደበቀው ሰው ማን ሊሆን ይችላል እያላችሁ አብዛኞቻችሁ ፍጼ ነበር ስትገምቱ የነበረው። አንቺስ ብትሉኝ የእውነት ለመናገር እኔ ቤኪ ወይ ፍጼ ምናምን ነገር ነበር ያልኩኝ። አንደኛ ግን በመጀመሪያ ያሰብኩት ነገር ምንድን ነው ሰው ሶስተኛ ሰው ባይኖር ባይደረብ ምክንያቱም ሁለታቸው መኖር ይችላሉ፣ ሁለታቸው ጥሩ ጊዜን ማሳለፍ አለባቸው ብዬ ስለማስብ ስለማምን ሰው መጣ ነገር መጣ የሚባል ጊዜ አለ። አንዳንዴ የሆነ በቃ ሰላም ባላችሁ ሁኔታ ሶስተኛ ሰው ካለ የሆነ ሰበብ ፈጥሮ ወይ የሆነ ነገር አድርጎ ወይ በሆነ ምክንያት ብቻ ሊያጋጨን ይችላል ብዬ ስለማስብ ሀይሚንም ብሩክም በቃ ሁለታችሁ ብትሆኑ የተሻለ ነው። የተደበቀው ሰው ማን ሊሆን ይችላል? ግን ማንም ይሆን ማንም ብቻ ብቻችሁን ብትሆኑ የተሻለ ነው ብዬ እኔ ሀሳብ ሰጥቼ ነበር፣ ከጅምሩ ማለት ነውና አብዛኞቻችሁ ደግሞ በቃ ፍፄ ይሆናል ፍፄ በቃ በሀይሚና በብሩክ ህይወት በጣም ሲጣሉ ያስታረቀ ደግና መልካም አስተሳሰብን የመከራቸው ፍቅራቸው እዚህ ደረጃ ላይ እንዲደርስ እንዲህ እንዲቀራረቡ በደንብ ትልቁን አስተዋጽኦ አበርክቷል ከዛም ደግሞ ሚፍታህም እንደዛው በሀይሚና በብሮክ መሀል የተፈጠሩ ችግሮቹን ከአንድ ወገን ሳይሆን በሁለቱም ሳይድ ሆኖ ያጠፋውን መክሮ በቃ አላደለ ሁሉንም አንድ አድርጓቸው ዛሬ ላይ እንዲቆሙ ዛሬ ላይ በቃ አላደለ አንዳንዴ ፈጣሪ የሚልካቸው ሰዎች ናቸው መልካም ሰዎች ወደኛ ህይወት ላይ የሚመጡት እና ትልቅ አስተዋጽኦ አለው ሀይሚና ብሮክ አብረው እንዲሆኑ አብረው እንዲቀጥሉ እዚህ ደረጃ ላይ እንዲደርሱ እና ደስ ብሎኛል ሚፍታህም ሆነ ፍጹም ሆነ ማንም ሆነ ማንም፣ እነሱ ይመቸናል፣ እነሱ ጥሩ ነው ካሉ፣ እነሱ ይጠቅመናል ካሉ፣ እነሱ ይሄ ጥሩ ነገር ነው ካሉ እኛ ከመቀበል ውጭ ምንም ማድረግ አንችልም። እንትና ነው፣ እንትና ለምን አልሆነም? እንትና ይሄ የራሳቸው ቤት ነው፣ የራሳቸው ኑሮ ነው፣ የራሳቸው ውሳኔ ነው። እኛ የምናየው ከካሜራ ለሚወጣ ተቀርጻ የምትለቀቀውን ቪዲዮ ነው። ግን ከካሜራ ጀርባ ያላቸውን ህይወት ያላቸውን ቅርርብ ያላቸውን ኑሮ ስለማናቅ ዝምን ብንል የተሻለ ነው ብዬ አስባለሁኝ። ሚፍታህ ደግሞ ምንም የማይወጣለት ጨዋ የሆነ ስርዓት ያለው የተረጋጋ ኩል የሆነ ልጅ ነው እና ሀይሚ ዛሬ ጨጓራ ላጥሽኝ፣ እስኪ እያስቸገረችው ነበረ። አንተ የትኛው ባለስልጣን ነህ? የትኛው አምባሳደር ነህ? ቤትህንም አታሳየው ማለት እንግዲህ ሙሉ ክፍሉን አንድ ክፍል ብቻ የተቆለፈች አለች እሷን ነው ላለማሳየት የፈለገው እና በጣም ብዙ ሽልማቶች አሉበት። ስሩ ጥሩ ጥሩ ጥሩ ስራዎችን አልፎ በቃ እዚህ ደረጃ ላይ እንደደረሰ ጥሩ ነገሮችን እንዳደረገ እንግዲህ፣ ግድግዳዎቹ ላይም በቃ ቤቱ፣ ክፍሉ የተለያዩ አይነት ነገሮች አሉ። ቤቱንም ክፍሉንም እያስጎበኘን ነበረ። ለማንኛውም አብሮነት ጥሩ ነው። ትልቅ ደረጃ ላይ ያደርሳል። መተባበር፣ መከባበር ጥሩ ነገር ነውና ጓደኝነት ደግሞ እንዲህ ፍቅር ሲጨምር እንዲህ ሲደረጅ ደግሞ ለየት ያለ ነገር አለውና አንድ ላይ ሆናችሁ አይሆፕ ከዚህ በኋላም ከዚህ በፊትም ሲረዳችሁ እንደነበር ሲያግዛችሁ እንደነበረ አሁንም ከዚህ በኋላም ተጋግዛችሁ ተደጋግፋችሁ እንግዲህ ትልቅ ደረጃ ላይ እንደምትደርሱ እኛም ባለሙሉ ተስፋ አለን። በእርግጥ ሀይሚና የሚፍታህ ቻናል በጣም ወድቆ ነበረ። በጣም ትቶት ነበር ለረዥም ጊዜ ይመስለኛል። ዩቲዩቡን ስራዬ ብሎ አልያዘውም። የተለያየ አይነት ስራ ይሰራል፣ የተለያየ ሀገር ይሄድ ነበረ በዛ ሰዓት ቻናል ወድቆ ደክሞ ነበረ። ድጋሚ ሀይሚና ብሩክ መጥተው ነፍስ ዘርተውበት ሚፍታህም ጥሩ ነገር አድርጎላቸው እነሱን በምላሹ ጥሩ ነገር አድርገውለት እንግዲህ እንደምታዩት እዚህ ደረጃ ላይ ደርሷል። እና አሁንም ፎል ሰብስክራይብ አድርጉት እያለች ትገኛለች። ሀይሚና ፍጼ ቢሆን ደስ ይለኝ ነበር እያላችሁ በጣም የከፋችሁ ሰዎችም አላችሁ። ዋናው እኛ እኛ አይደለም ለእነሱ የሚቀርባቸውን ሰው የምናውቀው እነሱ ናቸው። የግል ባህሪያቸውን የሚተዋወቁ የሚግባቡትና ምናልባት ከፍፄ ሚፍታህን አስቀድመው ወይ ደግሞ አስበልጠው ላይሆን ይችላል። የራሳቸው የሆነ ምክንያት ስላላቸው እንግዲህ አብረው ሆነዋል። ስለዚህ ውሳኔያቸውን ከመቀበል ውሳኔያቸውን ጥሩ ነው ከማለት ሌላ ምንም ልናደርግ የምንችለው ነገር ስለሌለ ማዘንም መከፋትም መደበርም የለባችሁም እና ቅመሜ፣ ግን ውበትሽም፣ ኑሮሽም፣ ሕይወትሽም እንዲህ ጭምርምርምር ብሎ እንድታምሪ እንድትዋቢ ነው የምለው። ሁሌም በቃ እኔ የሀይሚ ውበት በጣም እየገረመኝ እኮ ነው። ቪዲዮን ከማየት የበፊት ገና ሷን ነው ዝም ብዬ ማየትና ሰው እንዴት እንደዚህ ይቻላል እንዴ? በቃ በየቀኑ እንዲመዋብ ይቻላል እንዴ? በየቀኑ እንዲማማር ይቻላል እንዴ? እያልኩ ነበረ። ለማንኛውም መልካም ህይወት፣ መልካም የስራ ጊዜ፣ መልካም የመቀራረብ የመግባባት ጊዜ እንዲሆንላችሁ ተስፋ እናደርጋለን እንመኝላችኋለን። መልካም መልካሙን ነገር እንግዲህ ከክፍሉ እንደማይወጣ ሀይሚና ብሮ አብሮ ጊዜ ሲያሳልፉ ሼም እያያዘው እንደሆነ ይመስለኛል አይወጣም እና ዛሬ የደመረበሽ አለብን በማለት እንግዲህ ሀይሚ ሄዳ በጣጥጥጥ እያደረገችው ነበር ይህ ምንድነው ያ ምንድነው እዛ ጋር እዚህ ጋር እያለች እንግዲህ ስትረብሸው ቆይታለች በመጨረሻ ግን እርቦኛል ጥሏት ሄደና ብቻ ደስ የሚል ቆይታ ነበረ ለማንኛውም ሚፍታህም ለና ሀይሚ ጥሩ መልካም ሰው ከሆነ እኛም እንቀበለዋለን ሆኖም እስካሁን እያየ ነው ጥሩ ነገርም ሲያደርግላቸው አይተናል በተግባር ስለዚህ ሊከፋን ቅር ሊለን አይገባም ቅመሜ ወደፊት ብሩክ ወደፊት ሁላችሁም አለንላችሁ፣ ልንላቸው ይገባል። ጨረቃዎች እንደግፋቸው እና በረታታቸው። ይመቻችሁ።